እንዴት ጎረምሳ እንዴት ደፈረ ነው? እንዴት ባለገ? እንዴ ብልግና እኮ ነው። ብልግና እኮ ነው። ዱርየነት። እንግዲህ የእኛ አባት ቪዲዮ ያመጣሁበት ዋነኛ ምክንያት ሰሞንኛ ጉዳይ አለ። ያ ጉዳይ ምንድን ነው? አንድን ሃይማኖትን የማይወክል አንድ ግለሰብ መልእክተኛው፣ አለይሂ ሰላቱ ወሰላም ተሳደበ። ከተሳደበ በኋላ የፌደራል መጅሊስ ብሎን ደግሞ የአዲስ አበባ መጅልስ፣ የኦሮሚያ መጅልስ። ከህግ አካላት ጋር አንድ ላይ በመተባበር ሰውየው ለህግ ለማቅረብ የተለያዩ ጥረቶችን እያደረጉ ነው። ይህም በሚያደርጉበት ጊዜ አንዳንድ ክርስታን ወገኖቻችን ነው፣ ሙስሊም ገዳይ ነው፣ አሸባሪ ነው፣ እንዴት ለአንድ ግለሰብ እንዲህ አይነት መግለጫ ይሰጣል? ብለው አንዳንድ ሰዎች ሲናገሩ ስለሰማሁኝ ለእነሱ ይህን ነገር ሞር ክሊር ለማድረግ ነው ይህን ቪዲዮ ይዤላቸው የቀረብኩት። እስከ ቪዲዮችን ፍጻሜ ድረስ አብሯችን ሁኑ ስገዱ ለስዕሉ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይተው። ይህ ጣዖት አምላኪነት ነው። ይህ ጣዖት እንግዲህ ዮናታን አክሊሉ የተባለ ግለሰብ ታምረ ማርያም ላይ አንስቶ የሆነ ነገር ይህ ጣዖት አምላኪነት ነው አለ። እንዲህ ማለት የለበትም። የሰው ሃይማኖት በዚህ ልክ ማንቋሻሽ የለበትም። እኔ ፐርሰናል ብጠይቁኝ እንዲህ አይነት ምላሽ ነው የምሰራችሁ። ሰዎች የፈለጉትን ነገር የማምለክ ነጻ ምርጫ አላቸው። ነገር ግን አውደ ምህረት ላይ ለዛው፣ ደግሞ መድረክ ላይ ቁጭ ብሎ እንዲህ ሲሳደብ ጊዜ ሲኖዶስ ቀጥታ ያደረገው ምንድነው? መግለጫ ነው የሰጠው። እንግዲህ ተመልከቱ። ቀጥታ ወደ ሲኖዶስ መግለጫ ስንገባ አባቶች ያሉትን እንስማ። እንግዲህ በጊዜው ዮናስ አክሊሉ የተባለ የፕሮቴስታንት ወይም ደግሞ ሙሉ ወንጌል አይ ቲንግ እንደዛ ይመስለኛል የዛ አስተማሪ ነው። የመልካም ወጣት መስራችም አስተማሪም ጭምር ነው። እና እንመልከት ሲኖዶስ ምን አይነት መግለጫ እንደሰጠ ማለት ነው። ዛሬ ላይ ፎ የተባለ ግለሰብ የሆነ ነገር ስለተናገረ ለምን መግለጫ ተሰጠ ምናምን የሚሉ ሰዎች ስላሉ ነው። እነሱ ከፌታው ገድለ ተክለ ሃይማኖትን፣ ወይም ታመረ ማርያምን ብቻ አይደለም እምነት የላቸውም ነው ጨርሶ፣ ክርስቶስን እንደማናውቀው ወንጌልን እንደማናውቅ ተደርጎ ነው የቀረበው። ጨርሶ ማስተዛዘኛም የለውም እጅግ ያሳዝናል። ዛሬ የዚህ ወጣት ነው የዚህ ጎረምሳ የዚህ ዱርዬ እንግዲህ እኛ አባት እንደተመለከታችሁ ገለ ተክለ ሃይማኖትም ይሁን ታምረ ማርያም ላይ እኛ ኢየሱስን እንደማናቅ ጣዖት አምላኪ ናችሁ መባሉ ስህተት ነው፣ በህግ ይጠየቅ ነው አገባብ የሆነ ጥያቄ ነው። እኔ ይህን ራሱ አክሴፕት የማደርገው ነገር ነው። ቀጥሎ ደግሞ እኛ አባት ምን እንዳሉ ደግሞ እንስማቸው። የዚህ ጎረምሳ የዚህ ዱርየ እንዴ፣ ጎረምሳ እንዴት ደፈረ ነው እንዴት ባለገ። እንዴ ብልግና እኮ ነው፣ ብልግና እኮ ነው፣ ዱርየነት ነው፣ ማፈያነት ነው። እንዴ የሰው መጽሐፍ እንኳን የኢትዮጵያን ቤተክርስቲያን፣ የአንድ ግለሰብ መጽሐፍ እኮ እንዴ ለመተቸት ፈቃድ አልተሰጠው በምን ህግ? እና እንደኔ የመንግስት አካላትም በእውነቱ የጸጥታ አካላት ሁሉ ለወደፊቱ ቢጠሩ ከማማት ፊት ለፊቱ ነ ምን እየሰራችሁ ነው? በሚሊኒየም አዳራሽ እንዲህ አድርጎ አገር ሲያፈርስ አገር እኮ ነው ያፈረሰ። እንዴ ነውር እኮ ነው። እና ህጉን አውጥቶ ህጉ ለማን ነው? እማን ላይ ሊፈጸም ነው? ቅድም እኛም ዝም አንልም፣ አገራችን ኢትዮጵያ ብለ ይሄ አገር የለሽ እኮ ነው። መጤ ኩተት አራሙቻ ይዞ መጥቶ የሚያፈሰው የሚያፈስው እን የኢትዮጵያ ህዝብ ቆይ በሶስት ሺህ ዓመት ከዚያም በላይ ያለች ቤተ ክርስቲያን እንዲህ መድፈር በመንግስት በኩል እንግዲህ ተመልከቱ። በሲኖዶስ ደረጃ ዮናታ የተባለ ግለሰብ ይህን ሲል ጊዜ ቀጥታ አባቶች ወጥተ መግለጫ ሲሰጡ እንግዲህ የሰጠው መግለጫ ሰምታችኋል፣ ቃሉ መድገም ስለማልፈልግ ነው። ስለዚህ መግለጫ ሰጡ። መግለጫ ሰጡ ማለት ግን ሰውዬው ይታረድ ይገደላል ማለት ነው አይደለም። ስለዚህ መጅሊሱም ይህን ሲል ለህግ ይቅረብ፣ ምክንያቱም ኢትዮጵያ በህግ የምትተዳደር ሀገር ናት። የመልክተኛ አለይሂ ሰላቱ ወሰለም ክብር ይቅርና የኔ ክብር ራሱ ያጎደፈ እኔን ያለአግባብ የወነጀለኝ ሰው ለህግ አቀርባለሁ፣ ፐርሰናሊ እንኳን ስንት ቢሊዮን ህዝብ የሚከተላቸው ስንት ቢሊዮን ህዝብ ማለት ነው፣ ለሳቸው ህይወቱን ሳይሳሳ ፊዳ የሚሆንላቸው መልክተኛ ይቅርና ማለት ነው። ከዛ መምህሮቹ ደግሞ ምን አይነት ምላሽ ነው የሰጡት? ለምሳሌ ከሚታወቁ መምህሮች መካከል መምህር ምህረታ እንግዲህ በጊዜ ምን አይነት ምላሽ ነው የሰጠው? እንስ ወጣቶች አሁን የኦርቶዶክሳውያን ወጣት የንቅናቄ ዘመን መሆን አለበት። ተደፍረና አንድ ቁርአኑ ላይ ዮናታን አፉን ከፍቷል እንዴ ቢናገር ገጀራ ይዘው እንደ መድረት ያውቃል። ዮናታን የራሱ ፓስተሮች ላይ ተናግሯል። አስተኛ ነቢያት ላይ ሶፍት ሲያስበሉ ገንዘብ ባንክ ቤት የማያውቀውን እና ዘንባለን ሲሉ ሰውየው ያልሰራበትን ያልደከመበትን ገንዘብ ሂድና ከኤቲኤም ባንክ ማሽኑ። እንግዲህ በዚህ ልክ ዮናታን እያወሩት ነበር። ያው ፕሮቴስታንት እያወሩ ወደ እስልምና መምጣት ከመምህሮች የሚጠበቅ አይደለም። እኔ ብዙ ጊዜ ነው የምታዘበው፣ ገጀራ ይዘው ምናምን ነገር ይላል። እኔ የዚች ምድር ላይ ኢትዮጵያ ሀፍ ሀፍ ነው አይደለም፣ ሙስሊምን ክርስቲያን፣ ክርስቲያን የሚባል ለምሳሌ ኦርቶዶክስ፣ ካቶሊክ ምናምን ተደምረው ሙስሊሙም ግማሽ ያክላል እንዴት ኖራችሁ ነው? እኔ የማይገባኝ ነገር አካባቢ ላይ አጠገቤ ላይ ቤተሰቦች አሉ። ገጀራ ይዤ ከዛ መሄድ ከሆነ ቢላዋ አልደቅንበትም እንዴ? ምን ችግር አለ? ጀነት ምገባ ከሆነ በእናንተ አስተሳሰብ። ይህን አይደለም፣ በፍጹም ይህን አይደለም። ማባካችሁ ማለት ራሳችሁ በራሳችሁ እምነት ላይ ቆማችሁ ብታወሩ መልካኝ መሰለኝ። ምክንያቱም ሰላዊ ዮናታ እየተወራ ነው። ወጣት ተነስ እየተባለ ነው። ማን ነው ያለው መምህር መምህር ማለት ማህረታ ኦኬ። መምህሮች ይህን ካሉ ወጣቶች ደግሞ ምን አይነት እርምጃ እንወስድ ያለ ነው ያሉት። እንግዲህ የትኛውም ኢቭን ሃይማኖት ሴንሲቲቭ ነገር ነው። ሰዎች ህይወታቸውን ፊዳ የሚያደርጉበት ነገር ነው። መሰዋት የሚያደርጉበት ነገር ነው። እዚች ምድር ላይ የተፈጠሩበት ዓላማ ጭምር ነው። የተለያየ እምነት ውስጥ ያለ ሰው ቢሆን ማለት ነው። ነገር ግን ይህን ነገር ሲሰሙ ምን አይነት ንግግር ነው የተናገሩ

በዛ በጣም በጣም በጣም በዛሽ። ስትሳደቡት ዝም አለ። ሁሌ ኦርቶዶክስ ላይ ተነስታችሁ የምትሳደቡት እኛ ወጣት ያለ የለ መስሎ ነው መስሎ ነው እንዳይመስልህ፣ አትሳሳት። እንጫረሳለን። እንዋደድ፣ እንከባበር፣ ጓደኛ ማቾት እንሁን። ጓደኛ መቾች ነን ብለን ነው እንደዚህ ዝም ያለው። ስለዚህ እኛ ኦርቶዶክስ ነን። ኦርቶዶክስ ደግሞ ብዙ ወጣት አላት። እሱን ታየዋለህ። እሺ፣ ቦታ ላይ እንመጣና እሱን እንግዲህ ተመልከቱ አዳራሽ ድረስ መጥቼ የሚመጣው ነገር አደርጋለሁ ይላል ይህን አለ ማለት የኦርቶዶክስ ያስተምሩት ይህን ነገር ትፈቅዳለች ማለት አይደለም አባቶች መግለጫ ሲሰጡ በጊዜው ኦርቶዶክስ ላይ ሲኖዶስ መግለጫ ሲሰጥ ጊዜ ወጣቹ ዮናታን ፍለጡት ማለታቸው ና ነው አይደለም ካልክ ደግሞ መጅሊስም እንዲህ ዓይነት መግለጫ ሲሰጥ ወጣቱ ተነስተው ይህን ነገር ሲናገሩ በመልክተኛው ለሰላተ ወሰላም ክብርን አንደራደርን ማለታቸውን ልትገነዘብ ይገባል፣ እንጂ አባት የሚባሉ ተነስተው እስልምና አራጅ ነው እስልምና እንዲህ ነው ማለታቸው ተገቢ አይደለም። ትናንትና ዮናታን የምትቃወም የነበረው መጽሐፍን እያነበረ እንዲህ ማርያምን ፍጡርን ማምለክ ጣዖት ነው ምናምን ይበሉ ሲናገር የምትቃወም ከሆነ ዛሬ ላይ እፎ የተባለ ግለሰብ ማለት ነው እንግዲህ ምን አይነት ሰው እንደሆነ እንዴት በአፉ እንደሚጸዳዳ በርካታ የሆኑ ቪዲዮዎች አሉ። እኔ ፐርሰናሊ መስማት ማልፈልግ ከኒስብና ጋር የማይሄዱ ቪዲዮዎች አሉ። ያን ነገር ደግሞ የማትቃወመው ለምንድን ነው? ሚዛናዊ መሆን አለበት። ሰምበዲ ተነስቶ እኔ ገለዋለው እፈልጠዋለው ስላለብቻ ስላለ ብቻ እስልምና ገዳይ ነው ብለ ትልልቅ መምህራኖች ከትናንት ወዳ ወደ የሰራሁትን ቪዲዮ መለሰ ብላችሁ ማዳመጥ ትችላላችሁ። ማልጠብቃችሁ አባቱ ቆንጨራ ገጀራ ምናምን ብለው ሲናገሩ ሰምተናል። በጣም የገረመኝ ደግሞ ትናንትና እነ ዮናታ እንዳልክ የሚባሉ ፕሮቴስታንት ዓለም ውስጥ ከገቡ በኋላ ኦርቶዶክስ ፍጡር ነው የምታመልከ ብሎ እንግዲህ ቤተ እምነትን ሲያንቋሸሹ ጊዜ የሚናገሩ የሚቃወሙ የነበሩ ግለሰቦች ዛሬ ላይ እስልምናን እያንቋሸሹ የመንደር ዱርዬ የማይ ጠቀመውን ቃል የተጠቀሙ መልእክተኛው ሰላቱ ሰላም እየተሳደቡ ለነሱ ጠበቃ የሚሆኑ ሰዎች ትናንትና ምን አይነት አቋም ነበራቸው? በእነ እንዳልከ ላይ የሚለው አንድ ቪዲዮ ለትዝብት ላሳያችሁ፣ እንግዲህ ተመልከቱ። በሌሎች ቤተ እምነቶች ሃይማኖት ላይ የጥላቻ ንግግርን ወይም ክብረነክ የሆኑ ንግግሮችን መናገርም ሆነ መጻፍ በህግ ያስጠይቃል። ስለሆነ ሆነ እባካችሁ እዚህ ኮሜንት ላይ እየገባችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅነታቸው ለሚኮሩ የህግ ባለሙያዎች እንዲደርሳቸው ሜንሽን እንድታደርጓቸው ይሁን። ይህ ሰው ቂጣ በቀደደው አፉ እንደፈለገ ነገሮችን እየተናገረ መነጋገሪያ ነው መሆን የሚፈልገው። ስላንተ በማውራት ጊዜ አናባክንም። ነገር ግን እንደዚህ ያለ ነውረኝነትን ለጻፍከውና ክብረነክ የሆኑ ንግግሮችን ለተናገርክባት ቤተ ክርስቲያን ግን ዋጋ ትከፍላለህ። ሁላችንም እንዲህ ያለውን ድርጊት እየተቃወምን ይህ ሰው ለህግ አግባብ እንዲቀርብልን በጋራ መታገል ይኖርብናል። እንግዲህ ተመልከቱ፣ ትናንትና ይህን እየተናገረ ነበር። ዛሬ ላይ ደግሞ ምን አደረገ? የተጻፈ ነው የተነበበው ምናምን ነገር ብሎ ለፎ ዲፌንድ ሲያደርግ ተመልክቼዋለሁ። ይህ ሚዛን የጎደለው ነው። ቆም ብለህ ትናንትና የምታደርጋቸው ነገራቶችን ወይም ደግሞ አጠፋ የምትመልስበት መንገድ መለስ ብለህ ቪዲዮዎችን ብትመልስ መለስ ብለህ ብታይ ምናልባት ለአንተ ራሱ ምላሽ የሚሰጡ ሆኖ ታገኛቸዋለህ። ወዳጄ በዚህ ልክ ስሜታዊ ባትሆን መልካኝ ይመስለኛል። ምክንያቱም ቪዲዮዎች ላይ አይቻለሁ እነ ኡስታዝ አቡበክር አህመድ ለመተቸት ሲያቃጣህ ማለት ነው። በምን ሞራ ነህ እንደሆነ አይገባኝም። እንግዲህ እንዳልከ ተባለ ሰውዬ ኮሜንት ላይ ነው ባይዘው ሪፕሊስ ያደረግ ኦርቶዶክሲያን በምንድነው በሆነ ነገር ይዣቸዋል ምናምን ነገር ሲል ጊዜ ያን ማለት የለበትም ስለዚህ ተናዶ የጥላቻ ንግግር የሚያስፋፋ ሰው በህግ ይጠየቃል አለ አይደል ህገ መንግስቱ ስለዚህ የጥላቻ ንግግር በመናገር ደግሞ የሚታወቅ ሰው ደግሞ ከለላ መስጠት ለሱ ጥብቅና መቆን ደሞ እንደሚያስይዝ ደሞ አታውቅም ወይስ እንዴት ነው በተጨማሪ እንግዲህ የሌሎች ቤተ እምነቶች መገለጫ የሆኑ ነገራቶች ለምሳሌ ቤተክርስቲያን በመግባት የጴንጤ መዝሙርን የዘመረች ልጅ በጊዜው ቲክቶክ ላይ ምንድን ነው ሰዎች እያሉ ነበረ? መጀመሪያ የልጅቷን ቪዲዮ ላሳያችሁ። ኢየሱስ ማለባ የገባኝ እንቁጭጭጭእንግዲህ እንዲቁጭጭረግ አለው አላት። ስሜቱ ይገባኛል። ልክ ነው። እኔ በቃ ልክ ነው ብዬ ነው፣ እና ህጋዊ የሆነ እርምጃ መወሰድ አለበት። ፐርሰናሊ ግን በግሉ ተነሳሽቶ የሆነ ነገር ማድረግ የለበትም። ይህ የኔ አቋም። የትኛውን ሰው ህጋ ባለበት ሀገር ላይ ህጋዊ የሆነ እርምጃ መወሰድ። ለምሳሌ ሰንበዲ መስችል ላይ ገብቶ የጴንጤ መዝሙር ቢዘምር ምን አይነት ስሜት ነው የሚሰማችው? ከባድ ነው። በጊዜው እዛ ቦታ ላይ ብትሆኑ አላስፈላጊ ነገር እርምጃ ራሱ ልትወስዱ ትችላላችሁ። ከባድ ስለሆነ እች ልጅ ይህን ስታደረግ እንደዛ ከተናደዱ፣ ዛሬ ላይ ደግሞ በሙስሊም አልባሳት ላይ ሲጨፍሩ እንመለከታለን። የሙስሊም አለባበስ ለብሰው ሙስሊም ሳይሆኑ ሙስሊም ነን እያሉ ከሰል እዚጋ ግንባር ላይ የሰገድኩበት ነው ብሎ ከሰል ሜካፕ ተቀፍቶ መጥቶ እኔ ሙስሊም ነኝ ብሎ በዚህ ልክ ሲያጭበረብሩ ዝም አልናቸው። ዛሬ ላይ ግን ውዱ ነቢያችን ከነፍሳችን በላይ የምንሳሳላቸው ከጨለማ ወደ ብርሃን አላሁ ሱብሃነሁ ወተዓላ ልኳቸው የሰው ልጆች ከጨለማ ወደ ብርሃን እንዲመሩ ሰበብ የሆኑ መልክተኛው አለይሂ ሰላቱ ወሰለም በማንም ወጠጤ ደግሞ ሲሰደብ ዝም ይህ አቋማችን ነው። ልታቁ ልትረዱን ይገባል። የሆኑ ግለሰቦች ተነስተው ይገደል ምናምን ስላለ እስምና ገዳይ ነው ማለታችን ነው? ቁርአን አንብ በሃይማኖት ማስገደድ የለም፣ የፈለገ ሰው ይመን የፈለገ ሰው ደግሞ ይካድ ብሎ በግልጽ እስልምና ለሰው ልጁ ፍሪደም ሰጥተዋል። ይህ ማለት ግን በቀጣይ ዓለም አትጠየቅበትም ማለት አይደለም። ይህ ማለት ግን እየተሳደክ እንደፈለግ ትቀደዳለ ማለት አይደለም። በህግ አግባት ትጠየቃለህ። በህግ በህግ አግባት ደግሞ ትያዛለህ ይቅርታ ትጠይቃለ። ከዚህ ስራህን ትቆጠባለ። ማንንም ሁን ማንም ማለት ነው። ማንንም ሁን ማን ፉከራን የሰማ ያደርስ። ህግ ያለበት ሀገር ነው የምትኖረው ማለት ነው። ስለዚህ ይህን ነገር መነሳት አለበት። አንዳንድ ሰዎችም ሰዎች የሚያነሷቸው ነገራቶች አሉ። እነዛ ላይ በተቻል በቻልኩኝ አቅም ያው ሰሞኑን አጀንዳ ሆኖ እየተነዛ ስለሆነ የተወሰነ መልኩ በተለይ ደግሞ መረጃ ላይ ተመርኩዘን በተወሰነ መልኩ የምንሄድበት ይሆናል። እስልምና ላይ የሚነሱ ውዥንብሮች አሉ። እነዛ በተመለከተ ኢንሻአላህ ቁራናዊ ሀዲሳዊ መረጃዎችን እያመጣን የምናሳያችው ይሆናል። እንግዲህ ለዛሬ ይሁን ካልኳቸው፣ እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ የሆኑ እንዲሁም አስተያየት ጥቆማ ካላችሁ በጨዋ ደንብ ወንድማዊነት መንፈስ ኮሜንት ላይ ማስቀመጥ ትችላላችሁ።